በእኛ ዘመን ይህ ይፈጠራል ይከሰታል፣ ብሎ ለማመን የሚገርም የሚደንቅና እጅግም የሚያስደንቅ ጉዳይ ነው። ማሆይ እህተ ማርያም ይፍሩ ዘደብረ ወገግ እውነተኛ ታሪክ የሆነውን የማሆይ የቅድስት መባፂዮን እውነተኛ ታሪክ እናታችን መባፂዮን በተለያዩ ገዳማትና አድባራት እየዘዋወሩ እግዚአብሔር በሰጣቸው ጸጋና በቅዱሳን መላእክት መሪነት ያገኟቸውን የቅዱሳንን ታሪክ ለእናታችን ለማወይተ ማርያም ይፍሩ እንዳጫወቷቸው እርሳቸውም በጽሁፍ መልክ ለእኛ ያቀረበውልን ይሄው እንደሚከተለው እያቀረብኩላችሁ ነው። ለዛሬ እኒህ እናታችን ያገጠማቸውን እጅግ ድንቅና ታምራት የሚያስብሉ ሁኔታዎችን ይሄው እንደሚከተለው ይዤላችሁ ቀርቢያለው። የታላቅ የባለስልጣን ልጅ የነበረችው ከቅድስናዋ ባሻገር በምነና ህይወቷ ስትኖር የብርሃን አምድ ስለወረደላት የዘመናችን ሌላዋ ቅድስት እናታችን ታሪክ ያየችውን የመሰከረችውንና የተናገረችውን እንዲሁ ይዤላችሁ ቀርብ ያለው። ላይክና ሳብስክራይብ ሸር በማድረግ ይህንን የመሰለ የእኛን ዘመን ታሪክና አስደናቂ እውነት ለዓለም ታጋሩ ዘንድ በትህትና እጠይቃለሁ። እናታችን እማ ሆይ መባጽ ይሆን እንዲህ ነግረውናል። ተከታተሉን። ማሆይ ባዩትና በሰሙት ነገር እየተደነቁ ወደፊት ጉዟቸውን ቀጠሉ። ከፊት ለፊታቸው አንድ ዋሻም ተመለከቱና ወደዛ ለማቅናት ወሰኑ። ዋሻው ውስጥ ልክ እንደ ፀሐይ የሚያበራ ነገር ይታያቸዋል። መቼስ እግዚአብሔር ስራ ድንቅ አይደለም። አንዲት እናት ተንበርክከውና እጆቻቸውን ዘርግተው አይነ ስጋቸውንና አይነ ልቦናቸውን ወደ ሰማይ ሰቅለው ጸሎት ያደርጋሉ። ማዊ ተገረሙ ተደነቁም። እንደ መደንገጥም አሉ። እዚህ በረሃ ውስጥ ይህንን የመሰለ ፏ ያለ መብራት ከየት መጣ ብለው ጠየቁ። ደግሞስ መኖክሲቱ ምድራዊ ናት ወይ ሰማያዊ መልአክ ብለው ተገረሙ። አዎ ሰማያዊ መልአክ መሆን አለባቸው። ምድራዊ ሰው እንዴት እንዲህ አበራል? እንዴት እንዲህ የብርሃን ወጋገን ይወርድለታል እግዚአብሔር ምን አይነት ታምር ነው እያሳየኝ ያለው አሉ። ማሆይም እንዲህም ብለው ቁመው ሲገረሙ እኛም ሆይ ጸሎታቸውን በአቡነ ዘበሰማያት አስረው የምጡ እናቴ አይፍሩ፣ እኔም እንደ እርሶ የስላሴ ፍጡር ነኝ እንጂ ሰማዊ መልአክስ አይደለሁም አሉም። ማሆይ በፍርሃት እየተንቀጠቀጡ በፊታቸው ድፍት ብለው አቀረቀሩም አይዞት አይዞት እናቴ ብለው ቀና አደረጓቸውና ይቀመጡ ብለው እሳቸውም እዛው በርከካሉና ፈጣሬ በርሶ ስላስጎበኘኝ በረከቶንም ስላበዛልኝ እግዚአብሔር ይመስገን እግዚአብሔር ይመስገን አሉ። የማሆ ፍርሃት እንዲወገድ ጸሎት አደረጉና ታሪካቸውን ሊነግሩ ተሰናዱ። መቼስ እነዚህ ቅዱሳን ለኛ ለደካሞች የተስፋ ቃልን ተስፋ ቆርጠን እንዳንወርቅና ዛሬም ድረስ ስለኛ የሚጸልዩ ታላላቅና ቅዱሳን አበው የለም ብለን ተስፋ እንዳንቆርጥ ታሪካቸውን ሊነግሩ እማሆይ ጠጋሉም። አባቴ ጄኔራል ነበረም ብለው ቀጠሩ። በጣም ኃይለኛና ቁጡም ሰው ነበር አባቴ። ታዲያ ከአምስት ወንዶች መካከል ሴት እኔ ብቻ በመሆኔ ከሁሉም የበለጠ እንክብካቤ በአባቴና በእናቴም ይደረግልኝ ነበረም ብለው በትዝታ ወደ ትላንትነታቸው ነጉዱ። ቀጠሉና በትምህርትም ከወንዶቹ በበለጠ ጎበዝ ነበርኩና ከዩኒቨርሲቲ በከፍተኛ ማዕረግ ስመረቅ ንጉሱ ኃይለሥላሴም ለአባቴ ባላቸው አክብሮትና በኔም ትጋት ተደስተው ታላቁ ቤተ መንግስት አስጠርተው ሸለሙኝ። መላ ቤተሰቤንም ጋበዙ። ወደ አሜሪካም ለከፍተኛ ትምህርትም ተላኩኝ። ያንንም ከተጠበቀው በላይ ውጤት አምጥቼ በብዙ ማዕረግና ክብር ወደ ሀገሬ ተመለስኩ። ብለው ቀጠሉም። ለአንድ ከፍተኛ መንግሥት ባለሥልጣን ነበረ የተዳርኩትም። ግን በተዳሬ ብዙም ደስተኛ አልነበርኩም። ልጄ ብቻ አንድ ልጅ ወልጄ ወዲያውም ሞተች። ባለቤቴም እናት አባቴም በተከታታይ አረፉብኝ። የአባቴ ሀብት ልክ የለውምና ከወንድሞቼ ጋር ተካፈል ነው የባሌ የራሴንም ሀብት ተጨምሮ ሀብት በሀብት ንብረት በንብረት ሆንኩኝ። ለአግባባዩም በዛ በየአቅጣጫውም ይመጣ ጀመረ ብለው ቀጠሉ። ግን ፍጹም ወደዛ አይመራኝም ደስም አይለኝም። ቤቴ ውስጥ አንዲት ትንሽ ክፍል ስሎችንና የጸሎት መጻሕፍቶችን አድርጌ ከሥራ ውጭ እዛ ስጸልይ ልዩ ልዩ መጽሐፍን ሳነብ ውላለሁ። በእውነቱ የእግዚአብሔር መንፈስም በዛሽ ቤት ነበረ፣ ብለው በትዝታም ወደ ኋላ ተመለሱም ቀጠሉና፣ ካንዲት ከቤት ሠራተኛ በቀር ሌላ ሰው ቤቴ ዝር አላደርግም። ወንድሞችን እንኳን እንደ ባዳ በውጭ ነው የማገኛቸው። እነሱም በሁኔታ የያዝነው እንደ ትሁን ብለው በሩቅ ሆነው ሁኔታዬን ብቻ መከታተል ብቻ ሆነ ነገራቸው። ታዲያ ከስራ ፍቃድ ወስጄና በትርፍ ጊዜም ወደ ገዳማትና አድባራትም እጓዛለሁ። በዛ ሰላምና ፍጹም ደስታ ስላለ እንዲሁ እሄዳለሁ። ሰላም አገኛለሁ። ከዓለም ጫጫታ ሁካታና መከራ ሁሉ ሲሄድ ወደ ገዳምም ሳቀና ፍጹም ሰላምና ፍቅርን እላበሳለሁ ብለው ቀጠሉም። ከዛ ውጭ ከቅዱስ ኦራኤል ቤተክርስቲያን አልጠፋም። ያው ከኦራኤል ልጅ ሁሌም እገኛለሁ። ወደ ስራም ስሄድ ሆነ ስመጣ እዛ ሳልደርስም አልወጣም። ታዲያ ሁሌ መኪናዬን አቁሜ ወደ ቤተ ክርስቲያን ስገባና ስወጣ ለእኔ ብጤዎች አንዳንድ ነገር እሰጥ ነበረም። ከእነሱ መሃልም አንዲት በመካከላኛ ዕድሜ ያለችን እብድ መሳይ ሴት ሁኔታዋ ቀልቤን ሁሉ ይሰርቅ ጀመረም። እኔም ሆንኩ ሌላ መመን የሚሰጣትን ተቀብላ ወደ አንዳንድ አቅጣጫ ስትጓዝ ስትበር እመለከታታለሁ። ግራ ታጋባኛለች። ምንድን ናት? እውነተኛች እብድናት ብዬ እጠራጥራለሁ። ቆይታ ትመጣና ከእኔ ብጤዎቹ ጋር ትቀመጣለች። በአካባቢው ያለው ማህበረሰብ ሁሉ እብድናት እብድናት እብድናት እያለ ያባራታል። የሚበላም ሆነ ገንዘብ ስታገኝ በራ ትሄዳለች። ይህንን በተደጋጋሚ ሳይ ከነከነኝና የዚች እብድ የሚሏት ሴት ታሪኳ ምንድን ነው ብዬ ማጥናት ጀመርኩኝ። አንድ ቀን መኪናዬን ትቼ እንዳልታወቅ ልብሴንም ቀይሬ ሄድኩና ራቅ ብዬ ቁጭ እንዳልኩ አንድ ሰው ለእኔ ብጤዎች እንጀራን ያድል ጀመረም እዛው ቅዱስ ኡራኤል ቤተ ክርስቲያን ደጁ ላይ። ከዛም አድሎ ሲሄድ ይዛ ወደ ሮጠችበት አቅጣጫ ልከተላት ወሰንኩና ከኋል ከኋላዋ እሄድ ጀመረም። ወደ ታች ወረድ ብላ አንድ ቤት ከፍታ ገባችና ትንሽም ቆይታ ወጥታ ሌላውን ክፍል ከፍታ ስትገባ ተመለከትኳት። ምን እየሰራች ነው እቺ? እውነተኛ ብድነች አትመስልም፣ እያደረገች ነው ብዬ ተጨነኩኝ። እኔም መለከታት ጀመረም እንዲህ አድርጋ ሶስት ቤት ከገባች በኋላ ወጥታ ወደ አንድ ሱቅ ገብታ ዳቦ ገዛችና ወደዛው ሄዳ ሶስቱንም ክፍል ገብታ ወጥታ ለመኗ ቦታ ስት ተመለከትኩኝ እችም አብድ አይደለችም አልሁኝ። ከሁኔታዋ ሳያት አለባበሷና ነገራ ስራዋ ሁሉ እብድ ቢመስልም ልቦናዬ ግን አምኖ አልተቀበልልኝም። እኔም ቀስ ብዬ መጀመሪያ ወደ ገባችበት ክፍል ገርበብ ያለውን በር ገፋ አድርጌ ሳይ መነሳትና መገላበጥ የማይችሉ በቀኝ ጎናቸው የተኙ አዛውንትንም ተመለከትኩም። ቀረብ ብዬ አባቴ እንደምን አሉ በይሄ ሰላምታ ሰጠኋቸውም። አይናቸውንም ገለጥ አድርገው አዩኝና ይመስገን ይመስገን አሉኝ። በደከመ ድምፅም፣ መቼም የሰውነታቸውና የክፍሉ ጠረን ለአንድ አፍታም አያስቆምም፣ ግን ጥርሴን ነክሼ ማን ይረዳውታል አልኩኝ። በዝግታም አንዲት እግዚአብሔር የመረቃት አለች። ሰው እብድ እብድ እብድ ይላታል፣ ግን እብድ አይደለችም። ቅድስት ናት እንጂ ቅድስት ናት። ይሄው ልጄ ከአስር አመት በላይ እያበላችና እያጠጣች ተንከባከባ ይዛኛለች አሉ እያቀረቀሩም። እኔም እንዲህ ብሶብኝ መነሳት ቃቃተኝ፣ እንሆ አራምታ ዓመት አለፈኝ። ለእኔ ብቻም ሳይሆን ወደዛም ሌሎችም አሉ፣ ለእነሱም እየረዳሽ ነው የምትኖረው። በእርግጥ እብድ ይሏታል፣ ራሷን ደብቃ በቅድስና የምትኖር እብድ እያሉ ቢጠሯትም በእግዚአብሔር የከበረች ቅድስና ማዕረግ የተሰጣት ቅድስት ናት እንጂ ብለውም ዓይናቸው በእንባ መላም ከዛም ወርዶ ወደ ጆሮ ቋታቸው ሲጠራቅም አንጀት የራሱ ሰፍሰፍ አለም ቀጠሉ። ይኸው አሁን ያገኘችውን ይዛ መጥታ አቃምሳን ሄደችው። ለራሷ ግን አንድ ፍሬ ወደ አፏ እንኳን አትልም ብለው ብዙ አጫወቱኝና ትንሽ ነገር ሰጥቻቸው እኔም የእግዚአብሔርን ታምር እያመሰገንኩ እንዲህ አይነት ሰዎች አዲስ አበባ ላይ አሉ ወይ ብዬ ተገረምኩኝ። ሁለትና ሶስተኛውንም ክፍል ገብቼ ተመሳሳይ ሁኔታንም አየው። የእግዚአብሔርን ድንቅ ሥራ እየተመለከትኩኝ የቅዱሳን ራሳቸውን ሸሽገው የሚሰሩትን እንደ እብድ የተቆጠሩት በቅድስና የሚኖሩት ብዬ አካባቢያችን ስንት ይኖሩ ብዬ ተገረምኩኝ። በማግስቱም ብለው ቀጥሎም ማሆይም በርከት ያለ ገንዘብ ስሰጣት ትክብላየችኝና አመስግናኝ ወደዛው በረረች። እኔም በየቀኑ ገንዘቡን እየጨመርኩና ሁኔታዋን እየተከታተልኩ ትንሽ ቀናትም አለፉ። አንድ ቀን የቅዱስ ራይላ ዓመታዊ በዓሉ ነበረና ለአዳር ወደዛው ሂጄ ሰዓት ደርሶ ቤተመቅደሱ እስኪከፈት ከነብነብ ብዬ ያችን ሴት ባይን የፈልጋት አስሳትም ነበረም። ከዛ ማገኛትና ስከታተላት ወደ 3 ሰዓት ገደማ ሲሆን ከኔብጤዎቹ ማhall ወጣችና ጨለም ወዳለው ቦታ ሄዳ ጁጁአን ወደ ሰማይ ሰቅላ ስትቆም ተመለከትኳት። እኔ መጨረሻዋን ሳላይማ ከዚች ንቅቅ አለን ብዬ ተደብቄ በነቃት ከታተላት ጀመር አሉማ ወይ እንደዛው እንደምሰሶ እንደተተከለችና እጇንም እንደ ሰቀለች ወዲህ ወዲያ ንቅንቅ ሳትል ወግግ አለም። ከዛ አጎንበሳ መሬት ስማ ትንሽ ቁጭ አለችና ያ እንደ እብድ የሚያሰኛት ሁኔታዋን እያሳየች ወደ ልመኗ ገባች። ወይ መድሃን ያለም አሁን በተጋሎ ሌሊቱን ሁሉ ያደረች በቅድስና የምትኖር ሴት እንደ እብዱና ራሷን አዋርዳ በማህበረሰቡ በምዕመኑ መታየት ምን አይነት ክብርና ጸጋ ቢኖራት ነው ብዬ ተደነኩኝ፣ አሉማ ወይም ፍጹም እንቆቅልሽ ሆነችብኝ። ከበዓሉ በኋላ ሁሌ መኪናዬን ሳቆም የሚጠብቁልኝና ጥሩ መግባባት ያለን ጥበቃ ነበሩና ስለ ሴትዮዋ ሁኔታ በደፈናው ጠየቅኳቸው። እሳቸውም ደህና አድርገው ሁኔታዋን ተከታትለው ኑረዋልና ሳይደብቁ ሁሉን ነገሩኝና፣ እንዲህ አሉ፦ ይቺ እብድ መስላ እንደ እብድ ምትኖር እግዚአብሔር የላከልን ሀገሩን ልትጠብቅ ከፈጣሪ የተላከችልን ቅድስት አንስት ናት። አሉኝም። በቃ አሁን ሁሉም ገባኝ። አንድ ቀን እንደምንም ብዬ ቀረብኳትና በፈጣሪና በእመቤት ስም እንድትቆም ለመንኳት፣ ማንነቷንም እንድትነግረኝ ጠየቅኳት። በጣም አዘነች አለቀሰችምና፣ በይ በፈጣሪ ስም ይዘሽኝ የለ ምን አደርጋለሁ? ከዚህ ሰፈር ራቅ አድርገሽ ውሰጅኝና ላጫውትሽ ብላኝ፣ ይዣት ወደ መኪና ሄድን፣ ይላሉማ ወይም ወደ መኪናዬም ስትገባ የአካባቢው ልጆችና የሚያውቃት ሁሉ ሴትየዋ እብድናት እብድናት አንቺ ራስ ዋብደሻል፣ እንዲህ መኪናሽን እንዳታበላሽብሽ እንዳሰባብርብሽ ይቺ እኮ እብድናት፣ እብድናት ብለው ተጫዋጫሁ ይላሉማ ወይም እኔም ዝም ብዬ ጉዞዬን ቀጠልኩና ቤቴ ገብተን እዛች ጸሎት ቤቴ ጸሎት ካደረግን በኋላ ታሪኳን ታጫውተኝ ጀመረም። እኔ ተወልጄ ያደግኩት ሐዋሳ ከተማ ነው ብለው ቀጠሉም። እናትና አባቴ በሀብት የታደሉ ቢሆኑም ፍቅርና ሰላም በጣም የራቃቸው ስለሆኑ እኔ ራሴን ካወቅሁ ጀምሮ እዛ ቤት አንድ ቀን እንኳ ሳቅና ጨዋታ፣ ሰላምና መተዛዘን አላየሁም። ሁሌም ንትርክ፣ ሁሌም ድብድብ፣ ሁሌም ሮሮ ብቻ ሆነም። በዚህም የተማረረው ታላቁ ወንድሜ ወጦ ቀረም። እስከ ዛሬ ድረስ ይሞት ይኖር እንኳን የሚያውቅ የለም። ብቻ ሀብት እስከ አፍንጫ ቢመላ ፍቅርና ሰላም በሌለበት ምንም ነውና፣ እንዲሁ ዓይንሽን ዓይንህን ላፈር እንደተባባሉ ቅደም ተከተል ሞቱ ብለው ቀጠሉ። እኔ በአንዲት ጓደኛ የጉትጎታ መንፈሳዊ ማህበር ካፈል ቤተክርስቲያንም ስም ስለነበረ ሁሉ ከንቱ የከንቱ ከንቱ መሆኑን ተረዳሁኝ። ሰው ቢሞላው ቢገዛው፣ ብና ቢነዳው ምን ጥቅም አለው? ነፍሱ ሰላም ካጣች። ይህንን አውጥቻ አውርጄ፣ እኔና ወንድሜን ያሳደገች ሰራተኛችንን በይ ገንዘብ ሰጥቼ ሂጂ የወደድሽውን ሰርተሽ ኑሪ ብዬ ሸኘኋትና ያለውን ሀብት ለድሆች ለጦም አዳሪዎች አግኝተው ስላጡ ብቻ አስፈላጊ ቦታ ሁሉ ሰጠው ለግስኳቸውም አሉ። እኒህ ታላቅ በቅድስና የሚኖሩ ሰው ሁሉ እንደ እብድ የሚያቸው መናኝ እኒህ የከተማ መናኝ ቀጠሉም። ዋናው ቤትና ትልቁ የእርሻ ቦታ መኪናም ቀረኝ ቤቱንና መኪናውንም ሽጬና ሰጥቼ ሁሉን ነገር ትቼ ወጣሁኝ። አዲስ አበባም ገባሁና በዚሁ ኖርኩኝ። በቃ በየቤተ ክርስቲያኑ ከእኔ ብጤዎች ጋር እያደርኩ እየለመንኩ ያገኘሁትን ከእኔ ለባሱ እያካፈልኩ ኑሮዬን በደስታም ቀጠልኩም። ቢናብረውኝ በጎዳና የሚያድሩ ሊደፍሩኝ እየሞከሩም ተቸገርኩኝ። አንዲት ምዕመን ለምኜ ቤቷ ተቀጥሬ ከእርሷም ጋር መስራት ጀመርኩኝ። በዛም ቤት ፈተናና መከራ በዛብኝ። ባለቤቷም ችግር ሆነብኝ። በቀጥታም ወደ ቅዱስ ቤተ ክርስቲያን አምርቼ እዛ እንደገና የልመና ስራዬንም ቀጠልኩ። አንድ ቀን የኔብጤ መስለው እየለመኑ እንደኔ አስታዋች የሌላቸው የሚጎበኙ አባት ነበሩና አንድ ደካማ ቤት ተገናኘን። በእርግጥ የእግዚአብሔር መሪነት ነበረም። እሳቸውም ቀድሞውንም አውቀውኝ ይከታተሉ የነበርና በግልጽ አወራን። ከዛም እሳቸውም ወንድና መነኩሴም ስለነበሩ አልተቸገሩም። እኔ ግን ይህ ኑሮ ከበደኝ። ሳማክራቸውም ልጄ እብድ ሁኚ፣ እብድ ሁኚ። ከዛም ሌሊት ሊያጠቃሽ የሚመጣውን አጠገብሽ ድንጋይ ቆልለሽ እየወረወርሽ ተከላከይ። ከዛ በኋላም ብለው ቀጠሉም ከዛ በኋላ ማንም ድርሻ አይልብሽም ብለው ብዙ ዘዴዎችን ነገሩኝና እንደሳቸውና እንደዴ የሆኑ ብዙ ደካሞችንና በረሃ ያሉ ቅዱሳንን የሚረዱ ወንድሞችና እህቶችን አስተዋወቁኝና ለመምዳቸውን አካፍለውኝ እኔም ቆራይድ ቤተ ክርስቲያን ተመደብኩም። አሁ በርካቶች እብድ መስለው ስለ ሀገር የሚጸልዩ እርቃናቸውን የሚሄዱ ጸጋ እግዚአብሔር ግን የሞላባቸው ብዙዎች አሉ። የኔ ያን ኃጢአተኛዋን ባህሪና ጠባይ አትዪ። ነገር ግን እንደነገርኩሽ ብዙ ቅዱሳን አሉ። አዎ ከበረሃ የመጡ ስለ ሀገርና ስለ ህዝብ የሚጸልዩ በፀሐይና ባህሩር በድዳድ እየዞሩ የተቸገሩትን እንደ እብድ እያገዙና እየረዱ! ለምነውም እየመጸወቱ በቅድስና የሚኖሩ ስንት አበዋሉ መሰለሽ። አዎ በርካቶች አሉ። እኔም የእግዚአብሔር ታምር ነበረና አጠራሩም በዚሁ እንድኖር በቅዱሳን አባቶች ተነገረኝ። በዚሁ በአዲስ አበባ ምድር እንደ እብድ እየዞርኩኝ እየለመንኩኝ በርካቶችን እንድረዳና እንዳግዝ የታመሙ በችግርና በመከራ በስቃይ የሚኖሩ ሰዎችን እንዳግዝ የእግዚአብሔር ፈቃድ ሆነና ይኸው በዚሁ እንድኖር ሆኛለሁ። በዚህ አይነትም እየለመንኩ የመረዳቸው ብዙ መንቀሳቀስ የማይችሉ ሰዎችም አሉ። እንግዲህ የእግዚአብሔር አጠራሩ ልዩ ልዩ ነው፣ ብዙም ነው። ለዛም ነው እግዚአብሔር በፈቀደና በወደደ እሱ እስኪጠራይ ድረስ በዚሁ እንዲህ እያልኩኝ የምኖረው ብላቀረቀረችም እነሱን አብልቼና ጠጥቼም አጥቤ ሳስተኛቸውና ሲመርቁኝ ደስ ይለኛል። የእግዚአብሔር መልአክም በህልሜ ይመጣና ተፈስሂ ተፈስሂ ይለኛል፣ ደስ ይበልሽ፣ ደስ ይበልሽ እግዚአብሔር ዘንድ ጸጋን ታገኛለሽ እና ይለኛል። ይህም የማድረግ ኔ ብቻ አልምሰልሽ፣ በአዲስ አበባ ከተማ ብቻ ለቁጥር የታከቱ የውሸት ውዶችና የኔ ፍጥቆች አሉ ቅዱሳን ናቸው። የእግዚአብሔር ጸጋ የመላባቸው ቅዱሳን ናቸው። ቀን ቀን ለምነው ያገኙትን ምግብ እና መጠጥ፣ ልብስ እየሰጡ ማንም ያላያቸውና ከሰው ተገልለው ያሉ በየሰፈሩና በየንጉራንጉሩ በየቱቦውና በየወንዛ ወንዙ ተስፋ ቆርጠው የወደቁትን ይጎበኛሉ። የእግዚአብሔር ጸጋ በእነዚህ ሰዎች ይገኛልና ከዛም አልፎ በበረሃ ላሉት ሽንብራ ባቄላና ውጀዴ መርፌና ክር ምላጭ አጠራቅመው እየገዙ ወስደው ይሰጣሉ፣ ይለግሳሉ። እኔም ፈጣሪ የፈቀደልኝ አንድ ሁለቴ ሄጄ ነበረ። መቼም የበረሃኞቹ ኑሮ ኑሮ አይምሰልሽ። በዓለም ያሉ ጥሩ ነገሮች ሁሉ በአንድ ተሰብስበው ቢከማቹ የዓለም ደስታና ሰላም ቢከማች እንኳ እዛ በረሃ ውስጥ ያሉትን አያክልም። የመንፈስ እርካታና ሰላም ለደቂቃው አይወዳደርም። ብቻ ሰው ሆነው እንደ ሰው ተፈጥረው ከሰው የተለዩ ምድራዊ መልአኮችና ኑሯቸው የገነት የሆኑ ቅዱሳን እዚህ አሉ። እግዚአብሔር ያሰራሩ ድንቅ ነው። ታዲያ እዛ ለመቅረት ልቤ የሸፍቶ ነበረም የኔ ጸጋ እንዲሁ ሆኖ ብዙዎቹን መርዳት እንደሆነ የእግዚአብሔር መልአክ ሁሌም እየነገረኝ ቅዱስ ኡራኤል እየመራኝ የሁሉት እንዲኖር አለሁ። ኑሮዬ ይህ ነው እንግዲህ። አንቺ ምድለኛነሽ ነሽ ወደፊት ኑሮች ከሚያስቀኑት ጋር ይሆናል። እህቴ ብላይን አይኗን ትመለከታት ጀመረ። እኔም ባለፈው ዕለት በዛ ያለ ገንዘብ ስትሰጪኝ ደንግጬ አተኩሬ ተመልክጬሽም ነበረ፣ ግን ለምን ብዬ ፈጣሪን ጠየቅኩ። እርሱም ስለ አንቺ ሁሉንም ገለጸልኝ። በቃ ከዛ በኋላ በዛ አርገሽ ገንዘቡን ስትሰጭኝ እኔም ለብዙ ለተቸገሩ ሰዎች እንደምደርስላቸው ሳስብ ደስ ይለኝ ነበርም የምቀበልሽም አሁን በፈጣሪና በመቤቴ ስትማጸኝኝ የመጣሁልሽም አሁንም እዚህም የተገኘው ልዛ ነው። የእናትና የአባቴ ቤት ሽጭ ከወጣሁ በኋላ እንዲህ አይነት ቤት ከሀያ ዓመት አመት በኋላ አረገጥኩኝ። እኔም ብለው እብድና የኔብጤ ሳይሆኑ ችግረኞችን ግን መርዳት አይቻልም እንዴ ብዬ ጠየቋት አሉ። የዛሬዋማ ሆይ የትላንቱ የጄኔራሉ የታላቁ የባለስልጣን ልጅ የዛሬዋ መነኩሲት እናታችን አማ ሆይ ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ይህን የመሰለ ድንቅ የሆነ በእውነተኛ ታሪክ ላይ የተመሰረተ እውነተኛ የበረሃው ምስጢር የሚለው የእናታችን የእማሆይ እህተ ማርያም ዘደብረ ወገግ ታሪክ እንዲሁም የእናታችን የእማሆይ የመባጽ የሆን እውነተኛን ገጠመኞች በመላው የኢትዮጵያ ክፍል የተሰወሩ ስውራንና ቅዱሳንን በተለይ በደብረ ወገግ አካባቢ ያሉትን ስውራንን ስታነጋግር ከእነርሱም በረከትና ጸጋን ስትቀበል የነበረችው የኛ ዘመን ትክክለኛ የእማሆይ የመባጽዮን ታሪክ እናታችን እማሆይ ሆይ እህተ ማርያም ይፍሩ ያቀረቡልን እንዲያርገው ነበረም ቀጣይ ይጀላችሁ እቀርባለሁ። ቀጣዩን ክፍል እጅግ አጓጊና እውነተኛ የሆኑ ታሪኮች የሚመስጡና ዛሬም ድረስ እግዚአብሔር ይሰራል። እግዚአብሔር አለልን እግዚአብሔር ታላቅ ነገር ያደርግልናል ብለን እንድናምን ከሚያደርጉን ታሪኮች አንዱ ነው። ይጀላችሁ መጣው ከዚህ እየቀጠለውን ደግሞ በሚቀጥለው ይጀላችሁ እመጣለሁ። ይህንን ድንቅ የሆነ የእግዚአብሔርን አሰራር ለመላው ዓለም በማድረስ ዛሬም የቅዱሳን ጸሎትና በልጃ የእግዚአብሔር አብሮነትና ጠብቆት እንዳለ ለብዙሃኑ ይደርስ ዘንድ ላይክ፣ ሳብስክራይብ እና ሽር ስታደረጉት ደግሞ የመሰራጨት የመድረስና የመዳረስ አጋጣሚን ያገኛል። ሰላም በመላው ዓለም የምትገኙ ይትገኙ አድማጭ ተከታታዮቼ በሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ሁኑልኝ።